እኩል እንከባለን። ብርድ አይደለም ብርድ አይደለም። ላይክ ይታያል ሰውነቴ። ማርያምን ቢጃማ ነው። ማርያምን ቢጃማ ነው። ውሃ ሲነካው ጥፍ ነው የሚለው ገላ የለም ደረቅ ሆነ። ልብስ ልብስ ነው። አንታታ አንዳደኝ ስትቼ እንዳሉታ ስማኝ። ምን ልል ነበር ጋይስ፣ ምን ልል ነው? የሆነ ነገር ልል ነበረ፣ ግን እኔ ቤታ ከዚህ በኋላ ለማንም ለሰጠኝ ይሰጣለው። ከአሁኑ ወዲህ ጊፍት ለማንም አልሰጥም። አበባ እጄ እራሱ አይሰጥስም። ውይ ስንት ጊዜ ታሳዋን አነሳችሁ እኮ፣ አየናት እኮ እንደ የሊማ ሊማው መንገድ ነው የሚመስለው። ከዚህ በላይ ያለው ታንሳዋን ትንክባለህ፣ ትንክባለህ። ሰው አልተዋትን፣ የለ ትበላላቸው እንዴ እኔ ሽዱስ

ገደል ግባ፣ ስትፈልግ ማርያምን ገደል ግባ፣ ገደል ግባ ይሁን። እንደውም ቆይ ማየት ነው ፈልገ

አፈር ጥቁር ተጠቅቆ ፊት አይታይም። ፊቷ የመጀመሪያ ይታያል። ማርያም ከላይ ባወጣዋል። ማርያም በቃ ሁለት ቅንድዋ ይኸው አስላጫኋት። ማርያምን ሁለት ቅንድዋ